ሰላም ቤተሰቦች እንደምናችሁ። ይህ የመሱድ ቲዩብ ነው። ዛሬ የሚገርም ዝግጅት አለላችሁ። ለመሱድ እና ለመሱድ እህት ያው ኮመንት ላይ በጣም ፈጣናት እያላችሁ ነበር። አሁን ተገኝታለች። ጥያቄ ጠይቃል። ያሸነፈ ኬካችንን ይወስደዋል ማለት ነው። እዚህ ጋር አራት አፉፋ ተዘጋጅተዋል። ጥያቄ ይጠይቃሉ፣ ያቆማሉ። አንድ ፍሬ ሲያፈነዱ አንድ ይወስዳሉ። እዛን አንዳንድ እያፈነዱ ሙሉ የጨረሰ ሙሉ ይወስዳሉ ማለት ነው የቀረውን። ዝግጁ ናችሁ? አዎ ዝግጁ ናችሁ? አዎ ምን ይመችሻል? ይክራም ከትምህርት አማርኛ አንተ ስከት እኔ እንግሊዝኛ ነበር ግን አንተ ብትጠይቀኝ ሂሳብ ይሻለኛል አሁን እንዴት መሰላችሁ ጥያቄ እጠይቃለሁ በፍጥነት ትላላችሁ ቀድሞ ያለ ካገኘው አገኘ ነው ካላገኘ ደግሞ ቀጣዩ ይናገራል ገብቷል የመጀመሪያው ጥያቄ መደመር ነው 57 ሲደመር 13 57 ሲደመር 13 ቀድሞ ያለ እሱ

ና መሱድ ሂሳቡ ይቅር እንዲሁ ይሻላል መሱድ ሂሳቡ ነው በቃ አሁን ይሄ የሁለታችሁም ነው በቃ ፓርትቱ ቀጥሏል። አሁን ደግሞ ሁለተኛ ጨዋታ ይጀምራል። ማን ነው አሸናፊ የሚሆነው? እንደምታሸንፊ ተስፋ ታደርጊያለሽ? አዎ አደርጋለሁ፣ አሸንፋለሁ። ሙሉ ነው አይችላኝም። እናያለን። ውድድሩ ሊጀምር ነው። መሱድ ጀምር። ለማችላኝ ነገር ለምን ትንጠራላለች? እኔ በላቸው መሱድ በጣም አነሰን። የባሳ ታምጣው። ቢስሚላ አንቺ ምንድነሽ? ሰውነሽ ሱር ትችላለህ። በጣም አታደርገው። ኢክራም መሱድ በዚህኛው ዙር ለትንሽ ለትንሽ ኢክራም

በዚህኛው ዙር መሱድ መሱድ አንደኛ ግባ ብዳውን ወስደዋል። ሊክራም ቀጥ ተስፋ እናደርጋለን ተስፋ እናደርጋለን። ትችላለ መሱድ ትችላለ ለትንሽ ለትንሽ

አረ ከአንተ ጋር ብጨዋት ይሻላል። ከጎረምሳው ጋር ከጎረምሳው ጋር የፍጻሜ ውድድር ሰዓት እዳልጦት ነው። አንተ ጭቃው

ለፍንዳ ፍጻሜውን ፍጻሜውን መሱድ ተቀላቅሎታል ተቀላቅሎታል። ሶስት ሁለት አንድ መሱድ ሙሉ ብስኩቱን አሸናፊ ሆነዋል። አሜዚን አጭር ብሮም ቢሆን አሸንፏል። አጭወል ብለህ አሸንፋለሁ ለተመልካቾችን እንዴት ድልን እንደተቀናጀ ንገራቸው ድል ድል ስለ ድል ስለ አሸናፊ እና ያሸንፍኩት ሲሸነፉ ስልቆት ጀመሩ እንዴና ያሸነፍኩ እና እዚህ ጋር ትንሽ ጎርራ። እኔ በቃ እኔ እኮ ያ አንድ ሁለት ያሸነፈችኝ የቀለድኩላት ነው። ታለቅ ታላቅ ስለሆነች ትንሽ ማሸነፍ አለባት ብዬ ነው እንጂ እሺ፣ አችለኝ። በጣም ይገርማል። ለመሱድ በጭብጨባ ወደ ቤቱ ገብቷል። ዚስ ኢዝ አሜዚንግ ፊውቸር ፕላን አሜዚንግ ነው። መልካም ጊዜ። በሌላ በምርጥ ቪዲዮ እስክንገናኝ ድረስ ቻው።